ማይኩን ነክተት ከፍቶ አለ ያረኩልክ። እሺ ውዴ፣ አንቺ ቀጥ ማሪ እናንተ ከወንድ ብር ላክልኝ እስር ቤት ታስሬ ያለ ምናምን ይላል። ከወንድ ብር ብር ሊበላ ይ ጉድ ስቶርሚ ፎቶ ክንከት ነው የሚወስደው፣ ከኢንስትግራሙ ላይ እሱ ቲክቶክ የለውም፣ ከኢንስትግራም ላይ ነው የሚወስደው። ወይ ዘይነበ እኔ ውልሽ የሰው አካውንት ተውሽ ነበር። አይደለሁም ሀቢባ ነው ስሜ ማሬ። ኦኬ እሺ ሀቢባ ይቅርታ፣ በጣም የሰው የሰው አካውንት ተውሽ ስለገባ ፎቶ የእሱ እንዳይመስላቸው ምናልባት ከስር ኮሜንት እያየው ነበር፣ እና አይደለም ውዶች፣ የሰው አካውንት ተውሳኔ የገባችሁ ፕሊስ እሺ። ናው በቃ እኔ ልጁን ማውቀው የሆነ አፕ ላይ ነው እና ሩሜን ከፍቼ እየተጫወትኩ ወደ ሰማንያ ምናምን ቪዲዮ ልኮልኛል። የሰው የሴቶች ከመሀሉ አንድ በጣም የማውቃት ው በጣም የማውቃት ጓደኛ የነበረች ማሪ፣ የሰማንያ ሴቶች ቪዲዮ አለው እያልሽ ነን? የተለያዩ ሰማንያ ሴቶች፣ ሰማንያ ሶስት ሴቶች፣ አንዷ ከአሜሪካን የምትገባ አንዷ ከዱባይ የምትገባ ሁለቱን አውቃቸዋለሁ፣ ሌሎቹን አላውቃቸውም። ወይ ጉዴ! ፈልግ አንድ ግለሰብ ሆኖ ወይስ ግሩፕ ናቸው? ካምፓኒ ናቸው እንዴ አንድ ግለሰብ አይደል እንዴ ማርቆስ? አንድ ግለሰብ 83 ሴት እንዴት ብሎ ስንት አመት ፈጀበት? 83 ሴት ሲቀርጽ። በጣም ብዙ ሴቶች ነው እንደዚህ የሚያደርገው። መጀመሪያ በጣም ጥሩ ሆኖ ነው የሚቀርባቸው። ከዛ ቤተሰቦቹ ጋር ይተዋወቃል። ከዛ ወደ ቤተሰቡ ነው መጀመሪያ ቪዲዮ ምናምን የሚልከውና ተቋርጠሽ። ማሪ ሚውት ነሽ ወይኔ፣ ይቅርታ እኔ ጋ ድምጽ ስላለ ነው። እና አሁን ነው እንደዚህ እንደዚህ ያደረገ ምናምን ሳይሆን ትናንትና ነው ነው ከትናንት ወዲያ የሆነ ሪከርድ አይቼ ልጅቷን በጣም ሲፈርዱባት ስላየው ነው። ገባሽ? እኔም ለመናገር የመጣሁት ብዙም ሚዲያ ላይ የማውራት እንትኑ የለኝም። ወይ ወይ ሶ የማንን ኔክድ ፒክቸር ነው አለ፣ እና ፕሮፋይል ቪዲዮ ላይ ያለው ልጅ ነው። ቆይ ወንድ፣ ቆይ እሷ እያወራች ነው። ትጨርስ፣ ጠብቃት። እሺ ማሪ ምን አልሽ? ፕሮፋይል የሚያደርገው ይሄ ቪዲዮ ላይ ያለውን ልጅ ነው ፕሮፋይል የሚያደርገው። እኔም በጣም ለምኝዋለው፣ ደውዬ ለታለሁኝ ስልኩን ተቀብዬ ምናምን ፎሎ አድርጎ ነበር የላከልኝ። ለምንድን ነው የምትቆራረጠው አስሬ? አንድ ቃል ተናግራ ሚዩት፣ አንድ ቃል ተናግራ ሚዩት ነው የምታደርገው። ግራ ውዴ፣ እዚህ ጋ በጣም ድምጽ ስላለ ነው እንዳይረብሽ ብዬ እንዳይገባ ብዬ ነው። ኦኬ እና ያ ነው ስለሱ ማቀው ነገር ይሄ ነው። እና ማስረጃ ምናምን አለ እኔ ጋ ሆሪንግ ውስጥ። እሺ ቁጥር ሽለ አበበች ላኪሊ አበበች በኩል። ኦኬ አረንጓዴ ልብ ማለት ነው አበበች፣ አወቅሻት። ኦኬ ፎሎ አረጋታለሁ ራሴ። እሷ ናት እንድትገቢ ራሱ ይዛሽ የመጣችው እሷ ማለት ናት። አረንጓዴ ልብ አዎ፣ አቃለሁ። አዎ በቃ ስላላት